ኦኬ፣ ሰላም አለይኩም፣ ሙስሊም ወንድሞች ይቶቼ ክርስቲያኖች ደግሞ ሰላም። እንዴት ናችሁ? ደና ናችሁ? ደና ነኝ። ደና ናችሁ? ደና ነን። ግን ስለ አንቺ ጥያቄ ነበረ፣ አጭር ጥያቄ ክርስቲያን ነበርሽ? ድሮ ነው ነበር፣ ሰልመች ነው ሰልሜ ነው። ግን ስራ ስለምገባው ቶሎ ጠይቀኝ። ግጣሚት ያደረጋል እሱ ነው እሱ ነው እና ማለት ምን ተረድተሽ ነው ወይም ምን መረዳ ስላልተረዳሽ ወይም ምን ግል ስላልሆነልሽ ነው ሃይማኖት የቀየርሽው? እንደዚህ አይነት ነገርማ መጠይቅ አለባቸው። እሺ እሺ፣ በምችለው አቅም አብራራለሁ። ብዙ የመናገር ችሎታ የለኝም ግን በምችለው አቅም ላብራራላቸው። እሺ አምላክ አንድም ሶስትም ነው ስንል ይጋጫል ከመጽሐፍ ቅዱስ ጋር ማለት ነው። ለምሳሌ ኢየሱስ ሰውና አምላክ ነው ስንል ይጋጫል። ለምሳሌ ለምንታስረዳ ምሳሌ ሁሉን አዋቂ ሲሆን ሁሉን አዋቂ ሁሉን አላዋቂ ይሆናል። በሰውነቱ አላዋቂ ሲሆን ደግሞ በአምላክነቱ ደግሞ አዋቂ፣ የሚሞት የማይሞት፣ የሚተኛ የማይተኛ፣ የማይለወጥ የሚለወጥ፣ የማይደክም የሚደክም ማለት ነው። ስለዚህ ለዛ ነው ትንቢ ሰው ሆሴ ምዕራፍ አስራ አንድ ከቁጥር ዘጠኝ ላይ እኔ አምላክ እንጂ ሰው አይደለሁም ይላል ማለት ነው። አምላክ አይተኛም አያንቀላፋም። መዝሙረ ዳዊት ላይ መቶ ሀያ አንድ ምዕራፍ መቶ ሀያ አንድ ላይ ከቁጥር አራት ላይ ምን ይላል መሰለህ? እነሆ እስራኤልን የሚጠብቅ አይተኛም አያቀላፋም። ልክ እንደ አያተል ኩርሲ ሱራ በቀራ ሁለት መቶ ሀምሳ አራት ላይ እንዳለው ማለት ነው አላህ ከእርሱ በቀር አምላክ የለም ህያው ራሱ ቻይ ነው ማንገላጀትም እንቅልፍም አይወስደውም ይላል ማለት ነው ቁራ ላይ። ኢየሱስ በተቃራኒው ያንቀላፋል የማርቆስ ወንጌል አራት ምዕራፍ ቁጥር ሰላሳ ስምንት ላይ እርሱ በስተኋላ ትራስተኝቶ ተንተርሶ ተኝቶ ነበር ይላል። እና ኢየሱስ ተኝቶ የሚነቃ ፍጡር ነው። ለምሳሌ ደግሞ ማቴዎስ ወንጌል ምዕራፍ አራት ከቁጥር አስር ላይ ለጌታ ለአምላክ ስገድ፣ እሱን ብቻ አምልክ ይላል። ማነው የሚሰገድለት? አብ። የሚያስተምረው ማነው ደግሞ? ኢየሱስ። ስለዚህ ደግሞ ሉቃስ ወንጌል ምዕራፍ አንድ ከቁጥር ሰላሳ ሁለት ላይ ደግሞ ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል ይላል። ሰጪው ማን ነው? አብ። ተቀባይ ማን ነው? ኢየሱስ እና ደግሞ ኢየሱስ ሰውም አምላክ ነው ስንል ይሄ ነገር ያጋጭብናል ማለት ነው። ተረፍታችን የለ የማይተኛ የሚተኛ እኔ አምላክ አልለዋወጥም ይላል። ለምሳሌ ደግሞ ኢሳያስ አርባ ሶስት ላይ ከቁጥር አስራ አንድ ላይ እኔ እግዚአብሔር ነኝ እንጂ እኔ እግዚአብሔር ነኝ ከኔ ሌላ የሚያድን የለም ይላል። ደግሞ ኢሳያስ ምዕራፍ ሶስት ከቁጥር ሀያ ላይ ደግሞ ከኔ ጋር ማን ነበረ ይላል ማለት ነው። ከሱ ጋር ማን ማን ነበረም። ኢየሱስ ደግሞ ብዙ ቦታ ላይ ልሰጥ የምችለው ኢየሱስ ነብይ እንደሆነ በጣም ብዙ ቦታ ላይ ተጽፏል። እኔ ነብይ ነኝ እያለ ማለት ነው። ለምሳሌ ስነግርህ ክርስቲያኖች አምላክ አንድም ሶስትም ነው ይላሉ። በፐርሻን ሶስት ናቸው ግን አይነጣጠሉም፣ አንድ ነው ይላል። አንድም ሶስትም ነው ደግሞ በመጽሐፍ ቅዱስ ምን ይላል መሰለ ማርቆስ ምዕራፍ አስራ ሁለት ከቁጥር 29 ላይ አምላክ አንድ ብቻ ነው ይልሃል። ክርስቲያኖች ደግሞ ኢየሱስ አምላክ ነው ሲሉ ደግሞ ዮሐንስ ምዕራፍ አስራ ሁለት ከቁጥር አስራ አርባ አራት ላይ ደግሞ ምን ይላል ኢየሱስ አምላክ አለው ይላል ደግሞ እኔ አምላክ እኔ አምላክ ነኝ ያል ነው ክርስቲያኖች ኢየሱስ አምላክ ነው ሲሉ ደግሞ ኢየሱስ ምን ይላል እኔ አምላክ አይደለሁም ይላል አምላክ አለኝ ይላል ዮሐንስ ዮሐንስ ሀያ ምዕራፍ ሀያ ከቁጥር አስራ ሰባት የያዙንት ኔ ምዕራፉን የያዙ ከፈለጋችሁ ማለት ነው ክርስቲያኖች ኢየሱስ ፍጡር እንጂ ፈጣሪ እንጂ ፍጡር አይደለም ይላሉ እኔ ፍጡር ነኝ ይላል ዮሐንስ ምዕራፍ አምስት ከቁጥር ሀያ ስድስት ላይ ለዚህ ሁሉ መልስ አይደለም ሲቀጥል ደግሞ ክርስቲያኖች ኢየሱስ ነብይ አይደለም ይላል። እኔ ነብይ ነኝ፣ ማርቆስ ወንጌል ምዕራፍ ስድስት ከቁጥር አራት ማቴዎስ ንግል አስራ ሁለት ከቁጥር አምሳ ሰባት ላይ ኢየሱስ ላኪ እንጂ ተላኪ አይደለም ይላሉ ክርስቲያኖች። መጽሐፍ ቅዱስ ደግሞ ይላል እኔ የተላኩ መልክተኛ ነኝ ይላል። ዮሐንስ አስራ ሁለት ከቁጥር አርባ ዘጠኝ ዮሐንስ ሰባት ከቁጥር አስራ ስድስት እዚህ ቦታ ላይ ሁሉም ቦታ ላይ ይጋጫል ማለት ነው። ክርስቲያኖች መጽሐፍ ቅዱስ አንድ ክርስቲያን እውነተኛ ክርስቲያን መሆን ካለበት የራሱ መጽሐፍ ገልጦ ማንበብ አለበት። የራሱን መጽሐፍ ገልጦ ያነበበ ሰው እውቀት ይጨምርለታል። መጽሐፍ ቅዱስን ሙሉን ያነበበ ክርስቲያን ወይ ኤቲክስ ነው የሚሆነው፣ ወይ ደግሞ እስልምና ነው ይቀበላል። ምክንያቱም እንደ መጽሐፍ ቅዱስ ነው መሆን ያለብን። በማምንበት ነገር ተንተርሽ ነው የምናገረው አይደለ? የማምንበትን ነገር ደግሞ ማወቅ አለብኝ። መጽሐፍ ቅዱስ ሌላ የማረገው ሌላ መሆን የለበትም። እንዲ ኢየሱስ በትንሣኤ ቀን አምላክ ነው ይላሉ ክርስቲያኖች አይደለ? መጽሐፍ ቅዱስ ላይ ምን ይላል? እኔ በዛ ጊዜ ከአብ ያነስኩ ነኝ ይላል። ምዕራፍ ዮሐንስ ምዕራፍ ስምንት ከቁጥር ሀያ ስምንት ላይ ማለት ነው። ኢየሱስ ደሞ ክርስቲያኖች ደግሞ ኢየሱስ ለአለም መድኃኒት ነው ይላሉ። እኔ የተላኩት ለእስራኤላኖች ብቻ ነው ይላል። ማቴዎስ አስራ አምስት ከቁጥር ሀያ አራት ላይ ማለት ነው። ክርስቲያኖች ደግሞ ምን ይላሉ? ኢየሱስ ሁሉም ማድረግ ይችላል ይላል። ኢየሱስ ደግሞ ምን ይላል ሲመልስላቸው፣ እኔ ከራሴ ምንም አላረግም ምንም አልችልም ይላል። ዮሐንስ ወንጌል ምዕራፍ አምስት ከቁጥር ሰላሳ ላይ በዛ ላይ ደግሞ ኢየሱስ ስለ ትንሣኤ ቀን ያውቃል ይላሉ ክርስቲያኖች፣ ብዙዎች ክርስቲያኖች ማለት ነው። መጽሐፍ ቅዱሳችሁም ይላል የትንሣኤ ቀን አላውቅም። ማርቆስ ማርቆስ ወንጌል ምዕራፍ አስራ ሶስት ከቁጥር ሰላሳ ሁለት ላይ። ኢየሱስ በአይሁዶች ተሰቅሎ ይላል። ኢየሱስ ደግሞ ምን ይላል መጽሐፍ ቅዱስ እኔ በፍጹም አልተሰቀልኩም። ዮሐንስ ስምንት ምዕራፍ ስምንት ከቁጥር ሀያ አንድ ላይ። ሌላ መጥቀስ እንችላለን እና ደግሞ እንዴት ነው ከኔ ጋር ማን ነበረ ይላል። እንደውም መጽሐፍ ቅዱስ ላይ ምን ይላል መሰለ ፊተኛውና ታላቀኛው ትእዛዝ የት የትኛው ነው ብለው ሐዋርያቶች ኢየሱስን ሲጠይቁት ማለት ነው ምን አሏቸው መሰለ ጌታ አምላክህ አንድ ብቻ ነው፣ እሱም ብቻ አምልክ ይላል። ብሉይ ኪዳን ላይ ከአራት በላይ አዲስ ኪዳን ላይ ደግሞ ከሀያ ሰባት በላይ እግዚአብሔር አብ አምላክ ብቻ እንደሆነ ተናግሯል። እና ሐዋርያቶች ያልተናገሩትን ኢየሱስ ደግሞ አምላክ ነኝ ብሎ ያላለውን ከየት አምጥተን ነው ያልተጻፈልን አንብበን ግድ አምላክ ነው ብለን ምን ልን ይዘን የምንችለው እየሱስ ያሉ የእስራኤል ሆይ ይቅርታ፣ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ብቻ ነው። በቃ እዚህ ጋር ዘገው እኮ ማ ጭንቅላላለ ሰው ይሄ በጣም ቀላል ነው። እኔ አላንቀላፋም እኔ አልተኛም እያለ ኢየሱስ ክርስቶስ ይተኛ ነበር። ተላኪ ነው። እና የተላከ ነገር ለምንድን ነው አምላክ ብላችሁ የምታመልኩት? በዛ ላይ ደግሞ ኤርሚያስ ምዕራፍ ሰላሳ ሁለት ከቁጥር ሀያ ሰባት ላይ እነሆ እኔ ስጋ ለባሽ ሁሉ አምላክ እግዚአብሔር ነኝ፣ በውኑ ከእኔ የሚያቅተኝ ነገር አለነ? የሰው ልጅም ስለሆን ይፈርድ ዘንድ ስልጣንን ሰጠው ይላል። ለማን ነው የሚሰጠው? ለኢየሱስ ክርስቶስ የተሰጩ ኢየሱስ እኔ ከራሴ አንዳችም ላደርግ አልችልም፣ ፍርዴም ቅን ነው፣ የሰማሁትንም እፈርዳለሁ፣ ይላል ዮሐንስ ምዕራፍ አምስት ከቁጥር ሰላሳ ላይ ማለት ነው። ኢየሱስ ራሱ ምንድን ነው ያለው? ድምፁን ከፍ አድርጎ ዮሐንስ ምዕራፍ አስራ ሁለት ላይ ከቁጥር አርባት ላይ እንዳለ ድምፁን ከፍ አድርጎ ማንም በእኔ ቢያምን ለእኔ ብቻ ሳይሆን በላከኝ ማመኑ ነው አለ። በማን ማመኑ ነው? በላከው ማመኑ ነው። ላኪው ማን ነው? አብ ነው። ተላኪው ማን ነው? ኢየሱስ ነው። ስለዚህ ላኪ እና ተላኪ ሁለት ነገር ባለበት ነገር እንዴት ነው ኢየሱስን አምላክ ብለን ልንይዘ የምንችለው? ደግሞ በብሉ ኪዳን በአዲስ ኪዳን ነው ይሄ በብሉ ኪዳን ነው ብላችሁ ነጣጥላችሁ ደግሞ አትናገሩ። ለምሳሌ ኢየሱስ ምንድን ነው ያለው እኔ ህግና ነቢያትን ለመሻር አልመጣውም ይላል አደለም። የማቴዎስ ወንጌል ምዕራፍ አምስት ከቁጥር አስራ ሰባት ላይ ህግና ነቢያትን ለመሻር አልመጣውም ልፈጽም እንጂ ብሎ ኪዳንን ሊሽር አልመጣም ሊፈጽም እንጂ ማለት ነው። ስለዚህ ደግሞ ከመጽሐፍ ቅዱስ አንዲት የመጽሐፍ ቅዱስ ከምትጠፋ ሰማይና ምድር ቢጠፋ ይሻላል ይላል አደለም። ስለዚህ ጳውሎስ ራሱ ኤፌሶን ምዕራፍ አንድ ከቁጥር ሶስት ላይ ምን ይላል? በክርስቶስ በሰማይ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክን አባት ይባረክ። ጳውሎስ ራሱ አምላክን ኢየሱስን ተነጣጥሎ ነው፣ አምላክንና ኢየሱስን ነጣጥሎ ነው እንጂ አምልኮ ታያቅም። እና እየሱ ደግሞ አምላክም አባት ለሱ ብቻ ነው አባት የተባለው ምናምን ይለዋል። ብዙ ጊዜ እንደ አባት ኩል አባት ይለዋል ምናምን ይለዋል። እንደ ምን አለ መሰለ ዮሐንስ ወንጌል ምዕራፍ ሀያ ከቁጥር አስራ አንድ ላይ ኢየሱስ ለመቅደላዊ ማርያም ነው እና ኢየሱስ ገና ወደ አባቴ አላረኩም፣ አትጊ ነገር ግን ወደ ሙድሞች ሄደች፣ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው። ስለዚህ አምላኩ አምላካችሁ ነው፣ አባቱ ደግሞ አባታችሁ ነው። በመጽሐፍ ቅዱስ ደግሞ ብዙ ልጅ ተብሏል። ይሄ ነገር አያስኬዳችሁም ማለት ነው። አምላክ እና ለመባሉ ደግሞ ለሙሴ ራሱ አምላክ ተብሏል። ለፈርዖን አምላክ አድርጌሃለሁ ይላል። ምዕራፉን ከፈልጋችሁ ዘፀአት ሰባት አንድ ላይ አላችሁ። እግዚአብሔርም ሙሴም እንዲህ አለው እኔ ለፈርዖን አምላክ አድርጌሃለሁ። ወንድምር አልሆነም ያግዛል ብሎታል ማለት ነው እና ብዙባችሁ መሰለኝ እና አንድን ብቻ ጨምሬ ልዝጋላችሁ ያላችሁ እና ኢሳያስ አርባ ምዕራፍ አርባ ከቁጥር ሀያ ስምንት ላይ ምን ይላል መሰላችሁ? ይችን ብቻ ተናግሬ ይዘጋላችኋለሁ። አላወክም፣ አልሰማህም? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው፣ አይደክምም፣ አይታክትም፣ ማስተዋሉም አይመረመርም፣ ለደከመ ጉልበት ይሰጣል ይላል። ኢየሱስ ግን ከአንዲት ጉድጓድ አጠገብ እንዲህ ተቀምጦ፣ ጊዜውም ተቀምጦ ነበር፣ ደክሞት ተቀምጦ ነበር፣ ሰዓቱም ስድስት ሰዓት ያክል ነው ይላል ዮሐንስ አራት ከቁጥር ስድስት ላይ የሚደክመው ነው ማለት ነው። እግዚአብሔር ኢየሱስ ራሱ ምን ይለን መሰለህ፣ ከእግዚአብሔር የሰማሁትን እውነት የነገርኳችሁ ሰው ልትገሉ ትፈልጋላችሁ አለ። ምን ብሎ ነው ራሱ የተነገረው ሰው